ይህንን የተናገሩት ኮሎኔል መንግሥቱ ኃይለማርያም ናቸው። ከ34 ዓመታት በኋላ እውነቱ ይህ ነው ብለው ተናግረዋል። ቤታቸው ድረስ ሄዶ ቃለመጠይቅም አድርጎላቸው የስደተኛው መሬት ረካዎች የሚል መጽሐፍ ላሳተመው ይታገሱ ጌትነት ከ34 ዓመታት በፊት በዛሬዋ ቀን አገር ጥለው የወጡበትን ታሪክ እውነቱ ይሄ ነው ብለው ተናግረውታል። ከ30 ዓመታት በላይ በእንቆቅልሽ መልክ ሲነገር የነበረውን ሲአይ ኤ ነው ያስወጣቸው፣ ኢህአዲግ ተደራድሮ ነው የለቀቃቸው፣ የአሜሪካ ሴራ እንጂ እሱስ ሀገር ትቶ አይሄድም እያሉ ሲከራከሩላቸው ሩትን ሁሉ ጸጥ የሚያደርገውን ነገር ተናግረዋል። ይህ ብቻ ሳይሆን እሳቸውም እስከዛሬ የተናገሩት ሁሉ ውሸት እንደነበር ይልቁንም ስላወጣጣቸው ጓዶቻቸው የጻፉት ባልደረቦቻቸው የተናገሩት ሁሉ ትክክል እንደነበር የሚያረጋግጥም ነው። መንግሥቱ ኃይለማርያም በመንግስት ስልጣናቸው ፕሬዚዳንት፣ በፓርቲያቸው ኃላፊነት ሊቀመንበር፣ በሶሻሊስታዊ መጠሪያቸው ጓድ ከ34 ዓመታት በፊት በዛሬ ዕለት የወጡበትን ሁኔታ ለመጀመሪያ ጊዜ አምነዋል። በዚህ ዝግጅት ወደ እናንተ የምናደርሰው ይህንን ከሦስት አስርታት በኋላ መንግሥቱ ያመኑትን ጉዳይ ብቻ አይደለም። በዚያች ዕለትና ዋዜማ በቤተ መንግስትና በቦሌ ኤርፖርት የነበረውን ሁነት ሁሉ ወደ እናንተ እናደርሰዋለን። ሰዎች ስለ ኮሎኔል መንግስቱ አወጣጥ ሲያወሩና ሲጽፉ ግንቦት 13 ፈረጠጡ፣ ከአገር ወጡ ወዘተ ቢሉም ቤተሰቦቻቸው መቼ ወጡ የሚለውን ሲያነሱት እምብዛም አይስተዋልም። የፕሬዚዳንት መንግስቱ ሚስት የአገሪቱ ቀዳማዊት መቤት ውብ ውባንቺ ቢሻውና ልጆቻቸው ከአገር እንዴትና በምን ሁኔታ ወጡ? በዚያች የግንቦት የመጨረሻ ሳምንት የነበሩ ፓይለቶችን ለዚህ ዝግጅት ድርጅት ስንል አነጋግረናል። በአይናቸው ያዩትንም ነግረውናል። ዛሬ ወደ እናንተ እናደርሰዋለን። በርካታ መጽሐፍትን አገላብጠን ለአዲሱ ትውልድና ታሪኩን በተረት ተረት ሲሰማ ለኖረው ማህበረሰብ እውቀት ይሆን ዘንድም ይህንን ጥንቅር አሰናድተናል። ከመንግስቱ ኃይለማርያም የላቀ አገሩን ደጋግሞ እንደሚወድ የተናገረ ሰው እንደሌለ ብዙዎች ያነሳሉ። ዛሬ ግን ወደ ኢትዮጵያ ሄጄ መኖር አልፈልግም እያሉ ናቸው። ለስደታቸውም ተጠያቂ የሚያደርጉት የኢትዮጵያን ህዝብ ነው። የዘንድሮ ገዢዎች እንደ መንግስቱ ኃይለማርያም የአገር ፍቅር አቃጠለን እያሉ ሊሸነግሉ የሞከሩበትን ዘመን አልፈውታል። አሁን አገሪቱን የሚፈልጓት ለዝርፊያና ገድሎ ለመኖር ብቻ ይመስላል። ለኢትዮጵያ ግንባር ይነሰጣለሁ ሲሉ የነበሩት መንግስቱ ኃይለማርያም ግንባራቸውን አዙረው ዚምባብዌ ከገቡ 34 ግንቦት ደፍነዋል። የዘንድሮዎቹ ገዢዎችም ከዚህ የላቀጣ ፈንታ ካላቸው ታሪክ በሌላ ገጽ ላይ ተገለጠ ማለት ይሆናል። ለዘመናችን ጨቋኝ ገዢዎች መማሪያ ለታሪክ ማስታወሻ ይሆን ዘንድ የቀድሞው ፕሬዚዳንት አገር ጥለው የወጡበትን 34ኛ ዓመት ስንዘክር መንግሥቱ ግንቦት 12ን እንዴት አመሹ፣ ማለዳውን እንዴት አረፈዱ፣ ከአገር ከመውጣታቸው በፊት የነበሩት የመጨረሻ ሰዓቶቻቸው ምን ይመስሉ ነበር፣ የመጨረሻው ምሽትስ የሚለውን እናቀርባለን። ምስል ከሳች እንደሆነ አድርገን ያዘጋጀነውን መሰናዶ ለመከታተል አብራችሁን ስትቆዩ የሚባክኑ ደቂቃዎች አይኖሯችሁም። we just invited by the entire Ethiopian people. የወትሮ መጨነቅና መቆጣት ከተዋቸው ሳምንታት አልፈዋል። እንዲያም ሆኖ 17 ዓመታትን ሙሉ የተዋጓቸው ጠላቶቻቸው ከቢሯቸው 130 ኪሎ ሜትር ርቀት ላይ ደርሰዋል። ይህ የመጨረሻ ምሽታቸው ነው። በ33 ዓመታቸው የተረከቡትን ስልጣን በአምሳኛ ዓመታቸው ሊለቁት የመጨረሻው ማታ ላይ ደርሷል። ግንቦት 12 1983 ምሽት ፕሬዚዳንት መንግስቱ በመጨረሻው የፕሬዚዳንትነት ስልጣናቸው ለመጨረሻ ጊዜ ወደ ቢሮቸው ገቡ። እጃቸው የገባላቸውን ወረቀት ሊያስጠይቅ ይችላል ብለው ያሰቡትን ሰነድ መቅደድ ስራቸው ሆነ። እንዲሁ እያደረጉ ሰዓታትን አለፉ። ከቆይታ በኋላ ወደ ብሔራዊ የዘመቻ ማዕከል ተጓዙ። በዚህ ማዕከል ውስጥ በየቀኑ ስብሰባ ማድረግ የተለመደ ሆኗል። እንደ እውነቱ ከሆነ የዘመቻ ማዕከል ሳይሆን የመርዶ ማዕከል ቢባል ይሻለል። በየማታው የሚመጣው ዜና መርዶ ነው። ሰላ ድንጋይ ተያዘ፣ ደብረ ብርሃን ተያዘ ጉደር ተያዘ የሚለው አብቅቶ አምቦ ተያዘ የሚለው ላይ ተደርሷል። በዚያች በግንቦት 12 1983 ምሽት ኮሎኔሉ ወደ ማዕከሉ ሲሄዱ ከዚህ የተሻለ ዜና አልጠበቃቸውም። ከሁለት ቀን በፊት በፍሳ ደስታ ተክተው ምክትላቸው ያደረጓቸው ተስፋዬ ገብረ ኪዳንና ሌሎች በማዕከሉ ውስጥ ለጓድ መንግስቱ የመርዶ ዜናዎችን እያቀረቡ ናቸው። መንግስቱ ግን ከዜናው ጋር ተለማምደዋል። ማዕከሉ ቀበሌዎችን እናስታጥቅ የሚል አጀንዳ ይዞ በሚመክርበት በዚያ ምሽት ላይ የመንግስቱ ኃይለማርያም ተሳትፎ ቀዝቃዛ ነበር፣ አካላቸው እንጂ ልባቸው ካገር ወጥቷል። ስብሰባው አበቃ። ጓድ ሊቀመንበርም ለኢታማዦር ሹምና ለልዩ ረዳታቸው መንግስቱ ገመቹ ትዕዛዝ አስተላለፉ። ነገ ብላቲ ወታደራዊ ማሰልጠኛ ጣቢያ ውስጥ ያሉትን ተማሪዎች መጎብኘት እፈልጋለሁ። ወታደራዊ ስልጠናቸው የደረሰበትን ደረጃ ይቼ ለማበረታታት ወደዚያው ማቅናት አለብኝ። ከዚያ ወደ ግንባር እናሰማራችኋለን። ስለዚህ አንድ አውሮፕላን ይዘጋጅልኝ። የነዳጅ መጠኑ አስመራ አድርሶ የሚመልስ ያህል ይሁን በማለት አዘዙ። ከጥቂት ሰዓታት በኋላ ኮሎኔል መንግሥቱ በኢትዮጵያ ቴሌቪዥን ከአንድ የዚምባብዌ ባለሥልጣን ጋር ሲመካከሩ ታዩ። እኒያ ከያኔው የኢትዮጵያ ፕሬዝዳንት ጋር በዚያች በመንግስቱ ኃይለማርያም የመጨረሻ የኢትዮጵያ ምሽት አብረዋቸው በቴሌቪዥን የታዩት ያኔው የዚምባብዌ የሕግና ፓርላማ ጉዳዮች ሚኒስትር የአሁኑ የአገሪቱ ፕሬዝዳንት ኤመርሰን ምናንጋጓ ናቸው። ቴሌቪዥኑ ጓድ ሊቀመንበር የሮበርት ሙጋቤን ልዩ መልእክተኛ አነጋገሩ ሲል ዘገበው። ወቅቱ ኢትዮጵያንም ሆነ ፕሬዝዳንቱን እንደ ቁም ነገር ቆጥሮ የሚያነጋግር ዲፕሎማት ያልነበረበት ነው። ሁኔታው ግራ ያጋባቸው ባለስልጣናት ይህንኑ እያሰላሰሉ አመሹ። በዚያኑ ቀን ማለዳ ግን በኤርፖርት የተፈጸመውን የሚያውቁት መንግሥቱ ገመቹና ጥቂት ሰዎች ብቻ ነበሩ። ነገሩን ለማንም አልተነፈሱትም። ግንቦት 12 መሸ። ሌሊትም ሆነ ነጋም ማለዳ ግንቦት 13 ጠዋት የቪአይፒ በረራ አላችሁ የተባሉት የኢትዮጵያ አየር መንገድ አብራሪው ኮሎኔል መኮንን አደላ እና ምክትላቸው ያሬድ ተፈራ በቦሌ አውሮፕላን ማረፊያ ማልደው ተገኙ። ማንን ይዘው እንደሚበሩ ወዴትም እንደሚሄዱ ግን አያውቁም። የሚያውቁት ነገር ቢኖር ዳሽ ፋይፍ በተባላቸው ካናዳ ሰራሽ አውሮፕላን ከአገሪቱ ቁንጮ ሰዎች አንዱን ይዘው እንደሚበሩ ነው። ካፍታ ቆይታ በኋላ የአብራሪዎቹ አለቃ ስለ ጉዟቸው ማብራሪያ ሊሰጧቸው መጡ። የምትሄዱት ወደ ብላቴ ነው፣ የምትጓዙት ምክትል ፕሬዚዳንቱን ተስፋዬ ገብረ ኪዳንን ይዛችሁ ነው አሏቸው። የተሰጣቸው ነዳጅ ግን ለብላቴ ብቻ የሚሆን አይመስልም እጅግ የበዛ ነው። የግራ ያጋባቸው ፓይለቱና ምክትሉ ለብላቴው ጉዞ ይህንን ያህል ነዳጅ ምን ይሰራልናል ብለው ጠየቁ። ካፒቴን ያሬድ ይህንን ያስታውሳሉ። ሰውየው ማን ናቸው ቪአይፒ? ብለን ስንጠይቅ ጀነራል ተስፋዬ ገብረ ኪዳን ናቸው፣ የሚሄዱትም ብላቴን ነው ተባልን። እሺ፣ ከዛ ፕላኑ እየተሰራ ነዳጅ ግን በጣም ብዙ ነው የሰጡን። ለምንድን ነው ይሄ ሁላ ቤንዚን የሚያስፈልገው? ብላቴን ከሆነ የአርባ ደቂቃ መንገድ ነው እና ብላቴን ደርሶ መልስ ከሆነ ብለን ጠየቅን። በጊዜው ዲስፓች ኦፊስ ኃላፊ የነበረው መጣና የምትሄዱት ብላቴን፣ ከብላቴን በኋላ ምስጢራዊ ፍላይት ነው አስመራ ነው የምትሄዱት። ዳይሬክት አዲስ አበባን ኦቨር ፍላይ አድርጋችሁ አስመራ ታርፉና ሲጨርሱ ጉዳያቸውን ወደ አዲስ አበባ ትመጣላችሁ። ስለዚህ ይሄ ነዳጅ ካልኩሌት ስታደርጉት በዛ መሰረት የተሰራው አለ። ከዚህ በኋላ እነ ያሬድ ከመመሪያ መስጫ ክፍል ወጥተው ወደ አውሮፕላኗ ሄዱ። እንዲያም ሆኖ በረራው የቪአይፒ ቢሆንም አውሮፕላኗ ያረፈችው በቪአይፒ መውጫው የኤርፖርት ክፍል ሳይሆን ሃንጋር እየተባለ በሚጠራው የጥገና ቦታ ላይ ነው። ግራ አጋቢ ሁኔታ ከዚህ ጀመረ። ከጠዋቱ ሁለት ሰዓት ከአስር ላይ አውሮፕላኗ ወደ ቆመችበት ቦታ ሶስት ላንድ ክሩዘር መኪኖች መጡ። ከአንደኛዋ መኪና ውስጥ ኮሎኔል መንግስቱ ወጡ። መንገደኛው ተስፋዬ ገብረ ኪዳን ናቸው ተብሎ ለፓይለቶቹ የተነገረው መረጃ ውሸት እንደሆነም ወዲያውኑ ታወቀ። ግንቦት 13 1983 ኮሎኔል መንግስቱ የመረጧቸውን ጠባቂዎቻቸውንና የቅርብ አጃቢያቸው የነበሩትን እሳቸው ጨፌ እያሉ የሚጠሯቸውን ደመቀ ባንጃውን ይዘው ቦሌ ዓለም አቀፍ አውሮፕላን ጣቢያ ደረሱ። ጓድ ሊቀመንበር እየተባሉ የአብዮታዊ ሰራዊት ጠቅላይ አዛዥ በሚል ረዥም ማዕረግም እየተጠሩ የኢትዮጵያ ፕሬዚዳንት የሚለውንም ስልጣን ለ14 ዓመታት የተጠሩበት መንግሥቱ ኃይለማርያም ወልዴ አውሮፕላን ጣቢያ ሲደርሱ ላይመለሱ እየተጓዙ ዘወር ብለው ለያዩ አገር ጥለው እየለቀቁ መሆኑን ማንም ሊገምት አይችልም። ግን እንደ ራሳቸው ለሚያምኑትና ለሚወዱት ረዳታቸው ሻምበል መንግሥቱ ገመቹ እዚያው አውሮፕላን ጣቢያ ጉዳዩን ሹክ ብለውታል። ለደም መፋሰሱ ምክንያት እኔ ነኝ ስለሚባል ይህ ስሜት በሰራዊቱም ውስጥ ገብቶ ለማን ነው የምንዋጋው በሚል ውድቀት በማስከተሉ የበለጠ ደም መፋሰስ እንዳይከተል ከሀገር እየወጣሁ ነው እና አንተም አብረኸኝ ብትሄድ ይሻላል አሉት። ረዳታቸው መንግሥቱ ገመቹ በሐሳባቸው አልተስማማም፤ ከአገር አልወጣም ብሎ እሳቸውን ሸኝቶ ወደ ቢሮው ተመለሰ። እሳቸውም ወደ አውሮፕላናቸው ተራመዱ። መንግሥቱ ገመቹ ግን ይህ ግራ ያጋባው አይመስልም። በዋዜማው ግንቦት 12 ጠዋት ላይ 12 ሻንጣዎችን የያዙትን የአገሪቱን ቀዳማዊት እመቤት ወይዘሮ ውባንቺ ቢሻውን በዚሁ ኤርፖርት ሸኝቷል። የመጨረሻው ዘመን ላይ እንደደረሱም አልጠፋውም። በወቅቱ በአየር መንገድ ውስጥ ወጣት አብራሪ የነበሩት ካፒቴን ተስፋ አሸናፊ ስለ ጉዳዩ ከኢትዮ ፎረም ተጠይቀው እንዲህ አሉ። ወይዘሮ ውባንቺ የተሸኙለት በአይኔ ያየሁትን ልንገርህ። እኔ በዕለቱ ሌላ በረራ ነበረኝ። ካፒቴኑ ውብሸት ተክሉ ደግሞ 727 የተሰኘችውን አውሮፕላን ይዘው ወደ ዚምባብዌ የሚበሩበት ቀን ነበር። በዕለቱ የነበሩት የኤርፖርቱ ሱፐርቫይዘር አቶ መንግሥቱ መኮንን በረራዎችን ሲቆጣጠሩ ነበር። ከቤተ መንግስት የመጣ ነው ተብሎ 17 ሻንጣ ወደ ካፒቴኑ ውብሸት 727 አውሮፕላን እየተጫነም ነበር። በኋላ ራሳቸው ውባንቺ ወደ አውሮፕላኑ ተሳፈሩና ካፒቴኑ ውብሸት ተክሉም ቀዳማዊ መቤቷን ጭኖ ወደ ሐራሬ በረሩ በማለት የአይን እማኝነታቸውን ይገልጹና የቀዳማዊ ትምህርት ቤቷን አወጣጥ ያስታውሳሉ። በዋዜማው ሚስታቸውን ሸኝተው የመጨረሻውን ማታ ብቻቸውን በቤተ መንግስት ያደሩት መንግስቱ ወታደራዊ ልብሳቸውን እንደለበሱ 17 ዓመት የከሰከሱበትን ወታደራዊ ከስከሳቸውን እንዳጠለቁ በ17 አብዮታዊ ዓመታት አገር የቀጠቀጡበትን በትረ መኮንናቸውን እንደጨበጡ እስከ አፍንጫቸው በታጠቁ ሰባት አጃቢዎቻቸው ተከበው ወደ ካፒቴን መኮንን ወደሚያበሯት አውሮፕላን ገቡ። በሩም ተዘጋ። ሁለት የበረራ ቴክኒሽያኖች፣ ሁለት አስተናጋጆች፣ አንድ አብራሪና አንድ ምክትል አብራሪ ደመቀ ባንጃው የሚያዟቸው ስድስት አጃቢዎችና አንድ ፕሬዚዳንት በጠቅላላ 14 ሰዎችን ያሳፈረችውና የበረራ ቁጥሯ 8107 አውሮፕላን ሁለት ሰዓት ተኩል ከቦሌ አውሮፕላን ጣቢያ ተነሳች። አቅጣጫዋን ወደ ደቡባዊ የኢትዮጵያ ክፍል ያደረገችው አውሮፕላን ከፍታዋን አስተካክላ መብረር ጀመረች። አውሮፕላኗ ብላቴ ለማረፍ እየተቃረበች ባለበት ወቅት ግን የመንግስቱ አጃቢዎች አለቃ ኮሎኔል ደመቀ ባንጃው ዋና አብራሪውን ወደ ፕሬዚዳንቱ ጋር እንዲሄዱ ጠሯቸው። መኮንን ለምክትላቸው ያሬድ አውሮፕላኑን ሰጥተው ወደ ተጠሩበት ቦታ ሲደርሱ የኮሎኔል መንግሥቱ ቀጭን ትዕዛዝ ተቀበላቸው። አቅጣጫህን አስተካክለህ ወደ ናይሮቢ ብረር፣ በኬንያ የማልቀርበት ስብሰባ አለኝ አሉት። ፓይለቱ ኮሎኔል መኮንን አንገራገሩ። የበረራ ካርታማ ሊያስቁም አሉ። ኮሎኔል መንግሥቱ የትኛውንም አይነት ድርጊት ፈጽመህ ናይሮቢ አድርሰኝ ሲሉ አዘዙ። ይህንን እውነት የሚያስታውሱት ራሳቸው ኮሎኔል ደመቀ ባንጃው እኔም ደነገጡሁ ይላሉ ሲነገርና እሱ ሲናገር አጃቢዎቹም ደነገጡ፣ እኔም ደነገጡ በሙሉ እንትን ይሁን እና ሰውየው እንደገና ደግሞ ከዛ ከአይሮፕላኑ ላይ ወርዶ ካርታ የለኝም ብሎ በሚልበት ጊዜ ደግሞ የባሰን እየደነገጠ ነው። ምክንያቱም እኔ የዛኛው ባለሙያ ባለመሆኔ ካርታ የሌለው ሰው ግድግዳ ላይ ሊጋጭ ይችላል ጋራ ላይ እና የሚልም ፍራቻ ነበረ። እሳቸው ከፍተኛ ስብሰባ አለኝ የምቀርበት አይደለም እና በምንም አይነት ሂድ ብለው ሲያዙት ይሄ እንዲሁ ቁጭ እንዳለ ነው የቀረ። የቀድሞው የኢትዮጵያ አየር ኃይል ኮሎኔል የዚህ ያለት የኢትዮጵያ አየር መንገድ አብራሪ ካፒቴን መኮንን ካርታ የለኝም፣ ለዚህም አልተዘጋጀውም ሲሉ ሞግተው ነበር። የመንግስቱ ኃይለማርያም ጆሮ ግን ምንም አይነት ምክንያት ለመስማት የተዘጋጀ አልነበረም። የኢትዮጵያን ካርታ እንደጅህ መዳፍ የምታውቅ ሰው አይደለህ እንዴ? በልሂድ ይልቅ ከኢትዮጵያ አየር ክልል እስከምንወጣ ድረስ አንድም የሬድዮ ንግግር እንዳታደርግ ሲሉ አዘዙ። የፕሬዚዳንት ትዕዛዝና ሙያዊ እውቀት የተጋጨባቸው ካፒቴን መኮንን ወደ ኮክፒታቸው ተመለሱ። ምክትል አብራሪው ያሬድ በዋና አብራሪውና በመንግስቱ ኃይለማርያም መካከል የነበረውን ንግግር እንዲህ አስታውሳሉ። ወደ ናይሮቢ እንሄድ አስቸኳይ ስብሰባ አለኝ ብለዋል ፕሬዝዳንቱ አሉ እኔም ደነገጥኩ አይ እኛ አልተዘጋጀንም አይሏቸውም ወይ አዎ አልተዘጋጀንም የፍላይት ፕላን የሚባል አለ ፍላይት ፕላናችንም ለዛ አይደለም የተሞላው ሰው ሀገር ዝም ብለን መግባት አንችልም ብለው ሲነግሯቸው ፕሬዝዳንቱን አይ አንተ ደግሞ መኮንን የኢትዮጵያን ካርታ እንደ እጅህ መዳፍ አይደል እንደምታውቀው በዚህ በሩዶልፍ በኩል አቋርጠህ ትሄዳለህ ብለው አሉኝ። ካርታ አልያዝንም ሁሉ ብለው ነግረውታል ነግረዋቸዋል፣ ለፕሬዚዳንቱ ያኔ ነው ካርታም አልያዝንም ሲሏቸው እንደ እጅህ መዳፍ የምታውቀው መሬት ደግሞ በዚች በሮዶልፍ ወንዝ በኩል ሀይቅ በኩል አቋርጣ ትሄዳለህ ያሏቸው። በሳቸው በኩል የሰማሁት ትዛዝ ከኢትዮጵያ አየር ክልል እስክትወጡ ድረስ የሬዲዮ ኮሚኒኬሽን ታቋርጣላችሁ ተባልን። ፓይለቱ ብላቴ ለማረፍ ከፍታዋን እንድትቀንስ ያደርጓትን አውሮፕላን እንደገና ወደ ከፍታዋ ለመመለስ ሲያንቀሳቅሱ፣ ብላቴ ወታደራዊ ማሰልጠኛ ጣቢያ ፕሬዚዳንቱን ለመቀበል የተሰለፉ ምልምል ወታደሮች ይታዩ ነበር። በነገራችን ላይ በመጨረሻው ዘመን የመንግሥቱን ሥልጣን ለመታደግ ብላቴ ማሰልጠኛ ገብተው ከነበሩና ከእነዚያ ምልምል ወታደሮች መካከል የዛሬው ጦረኛው ሚኒስትር ዳንኤል ክብረት አንዱ ነበሩ። በዚያን ዕለት በሰልፍ ይጠብቋቸው የነበሩትን እነ ዳንኤል ክብረትን ኮሎኔል መንግስቱ የራሳቸውን አውሮፕላን ጠለፉና አቅጣጫቸውን ወደ ደቡብ ምስራቅ አድርገው ትተዋቸው ሄዱ። አየር ላይ በደቡብ የኢትዮጵያ ሰማይ ስር እንዲህ ያለ ሁነት በቀጠለበት ሁኔታ የአገሪቱ ቀሪ ባለስልጣናት ደግሞ ቤተ መንግስት ግቢ ውስጥ ለስብሰባ ቁጭ ብለዋል። የኮሎኔል መንግስቱ ኃይለማርያም ምክትል የሆኑት ተስፋዬ ገብረ ኪዳን፣ የደህንነት ሚኒስትሩ ተስፋ ወልደ ስላሴ፣ ኢታማዦር ሹሙ አዲስ ተድላና ሌሎች ከፍተኛ ባለስልጣናት በድንጋጤ በብስጭትና በእልህ ተውጠው ከመንግስቱ ገመቹ የመጣላቸውን መልእክት ማድመጥ ቀጠሉ። መንግስቱ ገመቹም ለሹማምንቱ ሪፖርት ማቅረብ ጀመሩ። ትናንት ባለቤታቸውን ወደ ዚምባብዌ ሸኘው ዛሬ ጠዋት ደግሞ እሳቸውም እየሄዱ መሆኑን ነግረውኝ ሄዱ። ልጆቻቸው ከሥራ የለመጥተው ዚምባብዌ እንዲማሩ ያደረግነውም ገና ከጥር በፊት ነው። አጎታቸው አቶ አስራት ወልዴም ከሞስኮ ተነስቶ ወደ ሐረሬ የመጣው ለዚሁ ነበር በማለት ሚስጥረኛቸው፣ ጓደኛቸውና 17 የጭንቅ ዓመታትን አብሯቸው ያሳለፈው መንግስቱ ገመቹ አብራራ። የደህንነት ሚኒስትሩም ቀጠሉ። በዝርዝር ተወያይተን ይሄ የበጃል ብለን ተስማምተን የተደረገ ነው በማለት አከሉበት። በጀኔራል ተስፋዬ ገብረ ኪዳን የሚመራው ስብሰባ የፕሬዚዳንት መንግሥቱን ከአገር መውጣት በተመለከተ የውጭ ሚዲያ ሳይቀድም በአገር ውስጥ መገናኛ ብዙሃን እንዲነገር መግለጫ ይዘጋጅ ሲል ወሰነ። መግለጫውን በዋናነት የሬዮት ዓለም ኃላፊው ሽመልስ ማዘንጊያ እንዲጽፉት፣ ብርሃኑ ባይህ፣ ኃይሉ ይመኑና የማስታወቂያ ሚኒስትሩ አብዱል አዚዝ የሱፍ እንዲያግዟቸው ተደረገ። መግለጫው ልክ ሰባት ሰዓት ሲሆን በዛሬው የኢትዮጵያ ሬዲዮ በያኔው አብዮታዊት ኢትዮጵያ ድምፅ ብሔራዊ አገልግሎት ተነበበ፣ እንዲህ ተብሎ ሮ መፈናቀል ያስከተለ ሁኔታ እንዲለወጥ በልዩ ልዩ መልክ ጥረት ሲደረግ ቆይቷል። ሆኖም ችግሩ አልተቃለለም፤ ይልቁንም ወደ ባሰ ደረጃ እየተሸጋገረ በመሄድ ላይ ይገኛል። ስለዚህ ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዚዳንት ከስልጣን መውረዳቸው እንደሚበጅ ታመነበት። ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግሥቱ ኃይለማርያም በዛሬ ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ፕሬዚዳንቱ ከስልጣን በመውረድ አገር ለቀው በመሄዳቸው የሪፑብሊኩ ምክትል ፕሬዚዳንት ሌፍትናንት ጄኔራል ተስፋዬ ገብረኪዳን ተክተው ይሰራል። ይህ ዜና በኢትዮጵያ ተነግሮ አሳዛኝም አስደሳችም ውይይት እየተደረገ ባለበት ሰዓት መንግሥቱ ኃይለማርያም ከበርካታ ተማጽኖና ማግባባት በኋላ የኬንያ የአየር ትራፊክ ተቆጣጣሪዎች ፈቅደው ከቀኑ ስድስት ሰዓት ተኩል ላይ ናይሮቢ ናቸው። በጆሞ ኬንያታ አውሮፕላን ማረፊያ እንደደረሱ በመጀመሪያ ያቀረቡት ጥያቄ ናይሮቢ የሚገኘው የኢትዮጵያ አምባሳደር በአውሮፕላን ጣቢያው መጥቶ ያነጋግረኝ የሚል ነበር። በዚያ የኬንያ ሲቪል አቪዬሽን ባልደረቦች ወደ ኢትዮጵያ ኤምባሲ ደወሉ። አንድ የአገራችሁ ከፍተኛ ባለስልጣን በአንድ ትንሽ አውሮፕላን እዚህ ናይሮቢ አየር ማረፊያ ይገኛል። አምባሳደሩን ወይም ሌላ የተገኘን ኃላፊ ልካችሁ አነጋግሯችሁ አሉ። እንዳመኖ አምባሳደሩ ለስራ ጉብኝት ከኬንያ ውጭ የነበሩና ሊገኙ አልቻሉም። ምክትላቸው መስፍን ረታም እዚያው ናይሮቢ ውስጥ በሚገኝ አንድ ስብሰባ ላይ ኢትዮጵያን ወክሎ እየተሳተፈ ነበርና በኤምባሲው ውስጥ አልነበሩም። እናም ስልኩን ያነሳው የኤምባሲው ሰራተኛ በፍጥነት መስፍን ረታው ወደሚገኙበት የስብሰባው አዳራሽ ሄደ። ከአቪየሽን ባለስልጣን ተደውሎ የተነገረውንም አደረሰ። አንድ ስማቸው ያልተነገረኝ የአገራችን ከፍተኛ ባለስልጣን እዚህ ኬንያ መጥተው አውሮፕላን ማረፊያ ውስጥ ናቸው፣ እንድንሄድላቸው ይፈልጋሉ በማለት ለምክትል አምባሳደር መስፍን ረታ አስረዳ። ይህ ሁሉ እስኪሆን ጊዜው እየሄደ ነበር። በዚሁ መሃል የኬንያው ፕሬዚዳንት ዳንኤል አራምፖይ ጉዳዩን ሰሙት። ስማቸው ያልተገለጠ የተባሉት እንግዳ የኢትዮጵያው ፕሬዚዳንት መንግስቱ ኃይለማርያም መሆናቸውንም ደረሱበት። ከዚያም ወደ ቢሮቸው እንዲመጡ አስደረጉ። የፕሬዚዳንት አራምፖይ ፕሮቶኮል ወደ ኢትዮጵያ ኤምባሲ ደውሎ ለመስፍን ረታ ፕሬዚዳንታችሁ እኮ እዚህ እኛ ጋር እስቴት ሐውስ ናቸው። እንዴት አልሰማችሁም? አሁንም በአፋጣኝ ቶሎ ድረሱ በማለት ተናገረ። ምክትል አምባሳደር የነበሩት መስፍን ረታ በድንጋጤ ወደ አዲስ አበባ ሲደውሉ፣ ምክትል የውጭ ጉዳይ ሚኒስትሩን ፍስሐ ይመርን አገኟቸው። ከዚያም በብስጭት ፕሬዚዳንቱ ሲመጡ ለምንድነው አስቀድማችሁ የማትነግሩን? ምን እያደረጋችሁ ነው? እያሉ ተናገሩ። ምክትል ሚኒስትሩም ኦ የቀድሞ ፕሬዚዳንት ማለት ነው አሏቸው። ምክትል አምባሳደሩ ግራ ተጋቡ። ይህንን ያስተዋሉት አቶ ፍሳም ፕሬዚዳንቱ ከአገር የወጡት ከስልጣን ወርደው መሆኑን በማስረዳት እሳቸውን ሄደህ ከማግኘት በፊት የምልክልህን ፋክስ አንብበው፣ ፋክሱ ፕሬዚዳንቱ ከስልጣን ተነስተው ከአገር መውጣታቸውን የሚገልጸው በሬዲዮ የተነበበ መግለጫ ነው አሏቸው። ከዚህ በኋላም ምክትል አምባሳደሩ ወደ ኬንያው ቤተ መንግስት ስቴት ሐውስ አቀኑ። ከአዲስ አበባ የተላከላቸውን የፋክስ መልእክት ይዘውም ከመንግስቱ ጋር ተገናኙ። ወዲያው በሬዲዮ የተነበበውን መግለጫ አነበቡላቸው። እንዲያም ሆኖ ኮሎኔል መንግስቱ መደናገጥም ሆነ መገረም አይታይባቸውም። ይልቁንም ለኢትዮጵያ የሚበጅ ከሆነ ይሁን በማለት ተናገሩ። ቀጠል ላደረጉምና እኔ ግን እዚህ የመጣሁት ወደ ሰሜን ኮሪያ ሄጄ መሳሪያ ለመግዛትና የሸዋን ሕዝብ ለማስታጠቅ ነበር አሉ። ብሪፍ ኬዝ ወይም ገንዘብ የያዙበትን ቦርሳቸውን እያሳዩ ቀጥለውም ግራ የተጋቡ በመምሰል አኳሃን ሆነው ታዲያ ዝም ብዬ ወደ ኮሪያ ልሂድ ወይስ ሐራሬ ሂጄ የቤተሰቤን ልቀላቀል በማለት አቶ መስፍንን ጠየቁ። እሱም ሁሉም ነገር እንዳለቀና እንደደቀቀ ተረድቶ ስለነበር በፍጹም ቅንነት ጓድ ፕሬዚዳንት፣ የሚሻለውማ ወደ ቤተሰቦ መሄድ ነው በማለት ወትሮም በልባቸው ያሰቡትን ሐሳብ ደገፈላቸው። መንግስቱን በፍጥነት እንግዲያውስ፣ ዚምባብዌ ለሚገኘው አምባሳደር ለአጎቴ አስራት ወልዴ ደውለህ ወደ እሱ እየመጣው እንደሆነ ግለጽልኝ አሉት። ወዲያው ግን ወደ አዲስ አበባ ደወሉ። የሚይዙትን የሚለቁትን ያጡ ጭንቅጥብቤ ያላቸው የደርግ ባለስልጣናት መግለጫው ከተነበበ በኋላ ያለቃቸውን መኮብለል እያነሱ መብሰክሰካቸውን ቀጥለዋል። በስብሰባው ላይ ያሉ ኮሎኔል መንግስቱ ከናይሮቢ ደወሉ። ጀኔራል ተስፋዬ ገብረ ኪዳን ስልኩን አነሱት። ምን አስቸኮላቸው? እኔ እኮ አንዳንድ መሳሪያ የሚገኝበትን ሁኔታ ለመመካከር ነው የመጣሁት። አሁንም ኃይል አደራጅቼ በደቡብ በኩል እመጣለሁ። ደርግ ጽሕፈት ቤት ሂሳብ ክፍል ውስጥ 15 ሚሊዮን ብር አለ፣ ለመሳሪያም ሆነ ለሌላ ነገር ተጠቀሙበት፣ በማለት ነገሯቸው። ጀነራል ተስፋዬ ለባልደረቦቻቸው ይህንኑ ሲናገሩ ብስጭትናልህ በአዳራሽ ውስጥ በረከተ። የኢትዮጵያ ሬዲዮም ከአገር መውጣታቸውን ደጋግሞ ገለጸ። እኒያ ሳር ቅጠሉ የሚንቀጠቀጥላቸው ትንሽ ትልቁ የሚረድላቸው ቆራጥነታቸውና አብዮተኛነታቸው በተነገረበት ሬዲዮ ፈርጣጭ ተደርገው ቀረቡበት። ትናንት ማታ አብዮታዊው ቆራጥ መሪ ኮሎኔል መንግስቱ የዚምባብዌ ፕሬዚዳንት ሮበርት ሙጋቤ የላኳቸውን መልክተኛ ተቀብለው አነጋገሩ ያለው የኢትዮጵያ ሬዲዮ በማግስቱ መንግስቱ ኃይለማርያም ፈረጠጣ አለ። እኒያ አንድ ጥይትና አንድ ሰው እስኪቀረ ድረስ ግንባሬን ሰጥቼ እዋጋለሁ ያሉት ፕሬዚዳንት ሸሽተው ናይሮቢ መድረሳቸውንም አለም አቀፍ መገናኛ ብዙሃን አስተጋቡት። ኢትዮጵያ መንግሥቱ ኃይለማርያም ወልዴ ከአገር ወጥተው መሄዳቸውን የሚገልጸውንና ለኢትዮጵያ ሕዝብ የተነበበውን መግለጫ ከመስፍን ረታ ከሰሙ በኋላ ወደ ሀራሬ ለመጓዝ የሚያስችላቸውን አውሮፕላን ከአራምፖ የጠየቁ። የኬንያው ፕሬዚዳንት ፈቃዳቸው ሆኖ በሳቸው ጠባቂዎችና የፕሮቶኮል አጃቢዎች መንግስቱን ወደ አውሮፕላን ማረፊያ ሸኟቸው። በዚህ ወቅት ኮሎኔል መንግስቱ የምንጊዜም ጓደኛቸውንና አጃቢያቸውን ከሐራር ሶስተኛ ክፍለ ጦር ጀምሮ አብረዋቸው የኖሩትንና በድልና ሽንፈት ዘመን ያልተለዩቸውን ደመቀ ባንጃውን ወደ ሀራሪ አብረዋቸው እንዲሄዱ ጋበዟቸው። ሆኖም ኮሎኔል ደመቀ ፈቃደኛ አልሆኑም። ወደ ሀገሬ መለሳለሁ ብለው ወደመጡበት አዲስ አበባ በመጡበት አውሮፕላን ተመለሱ። አገሪቱን ሁሉንም ነገር ወደ ጦር ግንባር እያሉ ለ17 ዓመት ጦርነት የዳረጓት፣ የኢትዮጵያን ገበሬ የመሬት ባለቤት ያደረገ አብዮት የመሩት፣ ቀይ ሽብርን አውጀው ሺዎችን ያረገፉት፣ የሀገራቸውን መወረር ለመግታት ግንባር ድረስ የዘመቱት፣ የሀገራቸውን ምሁር ግንባሩን እያሉ የጨረሱት፣ መሐይምነትን ለመፋለም የሰሩት ኮሎኔል መንግስቱ ኃይለማርያም አገራቸውን ጥለው ጓዶቻቸውን ትተው ሰራዊታቸውን በትነው ወደ ሐራሬ ጉዞ ጀመሩ። መንግስቱ ተደብቀው የራሳቸውን አውሮፕላን ጠልፈው የራሳቸውን መንግስት አታለው ወደ ዚምባብዌ የሄዱበትን እንቆቅልሽ በተመለከተ ዛሬም ጥያቄ ያላቸው ሰዎች አሉ። እሳቸው ብለውት ባያውቁም ዛሬም ድረስ ሲአይኤ ነው ከሀገር ያስወጣቸው እያሉ ውሸትና ተረት የፈጠሩላቸው አይናቸውንም የጨፈኑ ደጋፊዎች አሏቸው። ኮሎኔል መንግስቱ ግን አሜሪካንም ሆነ ሌሎች ምዕራባውያንን ለስደተኛነታቸው በተባባሪነት ስማቸውን አንስተውት አያውቁም። ከዚያ ይልቅ እኔ መሳሪያ ልገዛ ስወጣ ስልጣ ስልጣኔ ነጠቁኝ እንጂ አልኮበለልኩም እያሉ የራሳቸውን ጓዶች ወንጅለዋል። በመሰረቱ በመሰረቱ ለጉዞ ምክንያት የተና ልባስ የተደረገውና እውነትም የነበረው የብላቴን ጉዞ ነው። ብላቴን ልንሄድ ነው። ኬንያ የሄድኩበት ምክንያት ሌላ የውጭ መገናኛ በር በማግኘት እና በምስራቅ በምዕራብ በደቡብ ተዘራጅቶ ለካውንተር አታክም ለመልሶ ማጥቃት ዝግጅት በእኔ ምስጢራዊ ተልእኮ አስረብቼ እና ሁኔታውን አመቻችቼ እንድመጣ ነው ተልኮ። እነሱ ግን እንግዲህ እንደሚመስለኝ ለእኔ መውጫ ነው ያደረጉት ማለት ነው። ምክንያቱም ገና ኬንያ ሲሄድ እኔ በሁለት ሰዓት ከሀያ በረራ ሲጀምር በሶስት ሰዓት እነሱ ስብሰባ እንደጀመሩ እዛ እንደደረስኩኝ በሰባት ሰዓት የእኔ ከስልጣን መውረድ ዜና እንደተነገረ ባህሬው ይሄ ነው እና በዚህ ሁኔታ ነው እንጂ እኔ አልኮበለልኩም፣ እንዲህ እያሉ ሲዋሹ የኖሩት መንግሥቱ እውነት የነበረው የብላቴ ጉዞ ነው፣ ኬንያ ሄድኩትም መሳሪያ ገዝቼ መልሶ ለማጥቃት ነው ሲሉ የነበሩት ኮለኔል ከሶስት አስርታት በኋላ እውነተኛውን ነገር ፍርጥ አድርገው ተናግረዋል። አገርን ጥሎ ስለመሄድ የወሰኑት አንድ ወር አስቀድመው ሚያዝያ 14 እንደነበርም በዚምባብዌው መኖሪያ ቤታቸው ቃለምልል ስለሰጡት ደራሲ ይታገሱ ነግረውታል። ሚያዝያ 14 ደግሞ ብሔራዊ የሸንጎ ስብሰባ የተካሄደበት ሲሆን እነ ዶክተር ኃይሉ አርያ፣ ኮሎኔል መንግሥቱን ኪኒን ዋጡ እያሉ በድፍረት የተናገሩበት አንድ የላሊበላ ሊቀ ጳጳስ እንደ ቋንጣ ደርቀው ይቀራሉ እንጂ መንጌ አገር ጥለው አይሄዱም እያሉ ጥርጣሬያቸውን የገለጹበት መድረክ ነበር። ኮሎኔል መንግስቱ፣ 17 ዓመት ሙሉ ሳልደፈር በዚያች ቀን ተደፈርኩ በማለት ትዝታቸውን ባስነበቡበት መጽሐፍ ላይ አስመዝግበዋል። እናም በዚህ መድረክ ላይ ሰራዊት እንዲጠናከር ሀሳብ በቅርብ የሚሰማኝ አጣሁ የሚሉት መንግስቱ በዚያ መድረክ ላይ የስንብት ቃል ተናግሬ ያለው ይሉና ቃል በቃል እንዲህ ይላሉ። ስለ እኔ ከሀገር መውጣት የኢትዮጵያ ሕዝብ ብዙ አውርቷል። እኔ በደንብ አድርጌ ተሰናብቼ ነው የወጣሁት። ደህና ዋሉ ነው ያልኳቸው። ምንም ስውርና ድብቅ ነገር የለውም ብላቴን ሄዱ ምናምን ብሎ ነገር የለም። እውነት ነው፣ ብላቴን ሄዳለሁ ብያለሁ። ኬንያ ወይም ዚምባብዌ ይሄዳለሁ አልልም። እውነቱ ይሄ ነው። እዚያ ብቀመጥ ኖሮ ውጤቱ በወያኔ እስር ቤት መበስበስ ነው። በወቅቱ ከነበረው አንጻር ወያኔን የሚያቆም ነገር የለም። በደንብ አድርጌ ተሰናብቼ ነው የደመደምኩት። ብዙዎቹ ሳልነግራቸው ተደብቄ ሸሽቼ እንዳልወጣሁ ያውቃሉ። በጣም የቅርብ የሆኑ ጓዶቼን፣ አባቴን ጨምሮ ምን እናደርግ ምን ይሻላል ብዬ መከርኩ። ሁሉም ጣልና ሄድ፣ ሊገሉህ እኮ ነው የሚፈልጉት አሉኝ። በመጨረሻ ሁሉም ነገር አስጠላኝ። አሁን ኢትዮጵያ ውስጥ ሄጄ የመኖር እድል አለኝ ብዬ አላስብም፣ ፍላጎቱም የለኝም በማለት የተናገሩትን የስደተኛው መሪ ትረካዎች የተሰኘው መጽሐፍ ያስነብባል። እናም መንግሥቱ አገር የለቀቁት በጦርነት ተሸንፈው ከቤተሰቦቻቸውና ጓዶቻቸው ጋር መክረው እንጂ በድንገት በአሜሪካ ግፊት ወይም ድሮ ይናገሩት እንደነበረው መሳሪያ ለመሸመት አለመሆኑን ራሳቸው በማረጋገጥ በዚህ ረገድ ያለውን ውዝግ ግብ ቋጭተውታል። ለዓመታት የዋሹትንና ሌሎች ባለስልጣናት አይደለም እያሉ ሲሞግቱለት የነበረውን እውነትም አወጣጣቸውን በማስመልከት በማያሻማ አገላለጽ አስቤበት ተሰናብቼ ወጣው ብለዋል። ሶስተኛው የኢትዮጵያ ፕሬዝዳንት ስልጣናቸውን በተቃዋሚዎቻቸው ተነጥቀው የኮበለሉና በወጡበት የቀሩ የመጀመሪያው የኢትዮጵያ መሪ አሁንም በስደት ከሚኖሩ የአፍሪካ መሪዎች አንዱ የሆኑት ኮሎኔል መንግስቱ ኃይለማርያም በ33 ዓመታቸው ስልጣን ይዘው የነበሩት ሻለቃ ከአገር ከወጡ 34ተኛ ዓመታቸውን ዛሬ ደፍነዋል። ልክ በዛሬው ዕለት ከ34 ዓመታት በፊት ከአገር የለቀቁትን ኢትዮጵያን ለ17 መስከረሞች ያስተዳደሩትን በግንቦት ተወልደው በግንቦት ሥልጣንም አገር የሚያጡትን የመንግሥቱ ኃይለማርያምን አወጣጥ በማስመልከት ያዘጋጀኑን ጥንቅር ለመስራት አዲስ ተድላ፣ ብርሃኑ ባይህ፣ ፍስሃ ደስታ፣ ፋሲካ ሲደልል፣ ገነት አየለ፣ ፍቅረ ሥላሴ ወግደረስ፣ ዘነበ ፈለቀ፣ የታገሱ ጌትነትና ፖል ሄንዝ የጻፏቸውን መጻሕፍት ተጠቅመናል። መልካሙን ሁሉ መመኘት በዚሁ እንሰናበታለን።